ጓደኛዬ ጠራ ጓደኛዬ ሲደንቀኝ ማውራ ከእንቅልፍ ተጣልቼ አንተን አንተን ሳይህ እንዳው ምን ታዘብከኝ ንገረኝ እባክህ። ምን ላድርግ ብለህ ነው መከራው በዛብኝ። እንደ ጎርፍ ወረደ የጎርፍ ማዕበል እንደ እሳት ነደደ። እንቅልፍ ሂድ እንጂ ከእኔ ጋር ምናለው ለምን ተዛመደ። ምቹ ትራስ አለ የሚል በዚህ ዘመን ማሰብ የማይችል ነው ወይም የማያዝን መንታ ሲተራረድ እና ስትሆን መካን ለምን እተኛለሁ እያሰብኩኝ፣ ይሄ ተራራው ሙሿውራጅ ዛፎች አጎንብሰው ጆሯችሁን ደንቁሮ እያሉ መልስ ነው መልሱ መልስ ቢሆን ክፉ ለመመለስ ይሄ ነበር ጤ ነው፣ እንደዚያ ነበረ ፈጣሪም ያዘዘው። መቼ ልገላገል የጣራውን ትዝብት፣ እንቅልፌ የቤት ገብቶ እኔም ባልኩኝ ትኝት፣ ወንድሞቼ ታርቀው በከፈልኩኝ ስለት።